አርእስተ ዜና በኢትዮጵያ የሆቴልና ቱሪዝም ዘርፍ ላይ ተሰማርተው ከሚገኙት ባለሙያዎች ተገቢውን እውቅና ያለው ስልጠና የወሰዱት 47 በመቶ የሚሆኑት ብቻ መሆናቸውን የፌዴራል ሆቴልና ቱሪዝም ማሰልጠኛ ኢንስቲትዩት አስታውቋል። አብዛኛዎቹ ባለሙያዎችም ከልምድ ባለፈ አግባብነት ያለው ስልጠና ያልወሰዱ መሆናቸው ተሰምቷል። ሰሙታላችሁ። የኢትዮጵያ ግብርና ስራዎች ኮርፖሬሽን የመሬት ይዞታዎች ህጋዊ ባልሆነ መንገድ እየተነጠቀ መሆኑን አስታወቀ። ኮርፖሬሽኑ አደገኛ ኬሚካሎችን ማስወገድ አለመቻሉንም ጠቁሟል። ነግራችኋለን። በአማራ ክልል ከፍ ከፍተኛ የሆነ የስርዓተ ምግብ መዛባት በመኖሩ የመቀንጨር አደጋን እያስከተለ ነው ተባለ። የግንዛቤ ጥረት መኖሩ ጥሩ የገቢ ምንጭ ያላቸው የህብረተሰብ ክፍሎች ሳይቀሩ የመቀንጨር አደጋ ተጋላጭ እንዲሆኑ እያደረገ ነውም ተብሏል። በዝርዝር ይዘነዋል። አሜሪካ በሱዳን የኬሚካል ጦር መሳሪያ አጠቃቀም ላይ ማዕቀብ ልትጥል መሆኑ ሰምቷል። የሱዳን ጦር በወታደራዊ ተቀናቃኛቸው ላይ የኬሚካል ጦር መሳሪያ መጠቀሙን የሚያሳይ ማስረጃ መገኘቱም ተመላክቷል። ሰሙት አላችሁ። የእስራኤል መከላከያ ከ50 በመቶ በላይ የሚሆነው የጋዛ ሰርጥ በቁጥጥር ስር ማድረጉ ተነገረ። መከላከያው እንዳስታወቀው በሰርጡ የሚኖሩ ፍልስጤማውያን ዜጎችን ከሐማስ እየነጠለ እንደሆነም ተነግሯል። ከባህር ማዶ ያዝነው ዜና ነው። እኔና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኝ ይሆናል ይሆናል ከዜናዎቹ ጋር ዳግም ተገኝ ነኝ። የኢትዮጵያ ግብርና ስራዎች ኮርፖሬሽን የመሬት ይዞታዎች ህጋዊ ባልሆነ መንገድ እየተነጠቀ መሆኑን አስታወቀ ኮርፖሬሽኑ በውስጡ የሚገኙ አደገኛ ኬሚካሎችን ማስወገድ አለመቻሉን የመንግስት ወጪ አስተዳደር ና ቁጥጥር ጉዳዮች ቋሚ ኮሚቴ ገልጿል ቋሚ ኮሚቴው ይህንን ያለው በክዋኔ ኦዲት ዙሪያ በኦሮሚያ ና በሲዳማ ክልሎች በሚገኙ የተቋሙ ቅርንጫፎች በሚያደርገው የመስክ ምልከታ ዙሪያ ከኮርፖሬሽኑ አመራሮች ጋር በተወያየበት ወቅት ነው እነዚህ ችግሮች አፋጣኝ መፍትሄ እንዲያገኙ ከቋሚ ኮሚቴው ድጋፍ ባሻገር ለጠቅላይ ለሚስተር ጽህፈት ቤት ማሳወቅ እንደሚገባም ኮሚቴው ገልጿል። የኢትዮጵያ ግብርና ሥራዎች ኮርፖሬሽን ዋና ስራ አስፈጻሚ አቶ ክፍሌ ወልደ ማርያም የተነጠቁ የመሬት ይዞታዎች በህግ እንዲመለሱና የሙጫ ምርት ፖሊሲ እንዲወጣ የቋሚ ኮሚቴው እገዛ አስፈላጊ እንደሆነም ተናግረዋል። የግብርና ምርምር ተቋማት 312 ሄክታር መሬት መነጠቃቸውን ጥር 19 2017 ዓ ም በህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ማድረጉ ይታወሳል። በኢትዮጵያ የሆቴልና ቱሪዝም ዘርፍ ላይ ተሰማርተው ከሚገኙት ባለሙያዎች ተገቢውን እውቅና ያለው ስልጠና የወሰዱት አርባ ሰባት በመቶ የሚሆኑት ብቻ መሆናቸውን የፌዴራል ሆቴልና ቱሪዝም ማሰልጠኛ ኢንስቲትዩት አስታውቋል። የኢንስቲትዩቱ ምክትል ዋና ዳይሬክተር አቶ ገዛኸኝ አባቴ ለሀገሬ ቲቪ እንደገለጹት ተቋሙ ባለፉት ዓመታት በዘርፉ ያለውን የሰው ሀብትና የአገልግሎት አሰጣጥ ጥራትን በተመለከተ ባደረጋቸው ጥናቶች አብዛኛዎቹ በዘርፉ የተሰማሩ ባለሙያዎች ከልምድ ባለፈ አግባብነት ያለው ስልጠና ያልወሰዱ መሆናቸውን አረጋግጧል። ባለሙያዎቹ በልምድ ያካበቷቸው ሙያዎች በአግባቡ ተመዝነውና የሚያስፈልጋቸውን ስልጠና እንዲያገኙ ኢንስቲትዩቱ ተደጋጋሚ ጥያቄ እያቀረበ ቢሆንም ሰራተኞቻቸው እንዳይሰለጥኑ የሚፈልጉ ተቋማት መኖራቸውንም አክለው ገልጸዋል። ይህ ደግሞ በዋናነት ባለሙያዎቹ ስልጠና ካገኙና ለሙያቸው የእውቅና ሰርቲፊኬት ካገኙ ተጨማሪ ክፍያ ሊጠይቅ ይችላሉ አሊያም ደግሞ ጥለው ይሄዳሉ ከሚል ስጋት እንደሆነ የገለጹት አቶ ገዛሀኝ ለዚህም የተቋማቱን ባለቤቶችና አመራሮች ግንዛቤ ለማሳደግ እየሰራን ነው ብለዋል። በግሎባል አሊያንስ የካስኬድ ግብረሰናይ ድርጅት በአማራ ክልል ከፍተኛ የሆነ የስርዓተ ምግብ መዛባት በመኖሩ የመቀንጨር አደጋን እያስከተለ እንደሆነ ገለጸ። የድርጅቱ ዋና ስራ አስኪያጅ አቶ የኒው አምሳል እንደተናገሩት የግንዛቤ እጥረት መኖሩ ጥሩ የገቢ ምንጭ ያላቸው የህብረተሰብ ክፍሎች ሳይቀሩ የመቀንጨር አደጋ ተጋላጭ መሆናቸውን ተናግረዋል። በጤና ቢሮ የማህበረሰብ ጤና አገልግሎትና የመድኃኒት ጤና እንክብካቤ ዳይሬክቶሬት ዳይሬክተር አቶ ወንድሜ ነህሌው በበኩላቸው እናቶች በእርግዝና ወቅት አይረንን በሚገባ ወስደው ለመጨረሱ ማድረግ እንደሚገባም ገልጿል። አክለውም የኮሚኒኬሽን ዘርፉና በጤና ቢሮ ውስጥ ያሉ የማስታወቂያ ሰራተኞች በመተባበር ተደማጭና ተጽዕኖ ፈጣሪ እንዲሁም በማህበረሰቡ ዘንድ ሰርጾ መግባት የሚችል መረጃ ማቀበል ይኖርባቸዋል ሲሉ መናገራቸውን የክልሉ ኮሚኒኬሽን መረጃ አመላክቷል። የአሜሪካ ኤምባሲ በኢትዮጵያ በታጣቂዎችና በፌዴራል መንግስቱ መካከል የሚደረጉ ግጭቶች እንዲቆም ጥሪ አቀረበ። በሀገሪቱ እየተደረጉ ያሉት የትጥቅ ትግሎች መጠነ ሰፊ ውድመት እያደረሱ እንደሚገኝ የገለጸው ኤምባሲው በጠረጴዛ ዙሪያ የሚደረግ ንግግር ያስፈልጋል ሲልም አሳስበዋል። የሚደረጉት ንግግሮች በግጭት ሳቢያ ከትምህርት ገበታቸው የተፈናቀሉትን ተማሪዎች እንዲማሩ፣ ተፈናቃዮችን ወደ ቤታቸው እንዲመለሱ፣ የጤና አገልግሎት እንዲዳረስ የሚያደርግ ነው ሲል አስታውቋል። ከዛ ባለፈም የሰላም ንግግሮች በትጥቅ ትግል ስም የሰፈነውን ስርዓት በኝነት የሚፈታ ነውም ብለዋል። በዚህም በአማራና በኦሮሚያ የሚገኙ ታጣቂዎች ወደ ሰላም ድርድር መጥተው ንግግር እንዲያደርጉ ጥሪ ያቀረበው ኤምባሲው የፌዴራል መንግስትም የሚፈጽማቸውን የድሮን ጥቃት ማቆም አለበት ሲል አሳስበዋል። ከሀገር ማዶ ያገኘናቸው መረጃዎች አለፍን የኬሚካል የጦር መሳሪያዎችን ማምረትም ሆነ መጠቀምን የሚከለክለውን ዓለም አቀፍ ስምምነት የኬሚካል ጦር መሳሪያ ኮንቬንሽን መጣሱን ተከትሎ አሜሪካ በሱዳን መንግስት ላይ ማዕቀብ ልትጥል መሆኑ ተነግሯል። የአሜሪካ የውጭ ጉዳይ መስሪያ ቤት እንዳስታወቀው የሱዳን ጦር በወታደራዊ ተቀናቃኛቸው ላይ የኬሚካል ጦር መሳሪያ መጠቀሙን የሚያሳይ ማስረጃ ማግኘታቸውን ገልጸዋል። ውሳኔውን ይፋ ባደረገው አጭር መግለጫም የአሜሪካ የውጭ ጉዳይ መስሪያ ቤት የጦር መሳሪያዎቹ የትና እንዴት ጥቅም ላይ እንደዋሉ ብዙም ዝርዝር ጉዳዮች አላቀረበም። የሱዳን ጦር በፈጥኖ ደራሽ ኃይሉ ላይ ቢያንስ ሁለት ጊዜ የኬሚካል ጦር መሳሪያ መጠቀሙን ገልጿል። ማዕቀቡ ከሰኔ ስድስት ጀምሮ ተግባራዊ ይሆናል የተባለ ሲሆን እርምጃዎቹ አሜሪካ ወደ ሱዳን የምትልካቸው ምርቶች ላይ ገደቦች እንዲደረጉ፣ እንዲሁም ከአሜሪካ መንግስት የሚገኝ ብድር መገደብ እንደሆነም ተገልጿል። የእስራኤል መከላከያ ከ50 በመቶ በላይ የሚሆነው የጋዛ ሰርጥ በቁጥጥር ስር ማድረጉት ሰምተዋል። መከላከያው እንዳስታወቀው በሰርጡ የሚኖሩ ፍልስጤማውያን ዜጎች ከሐማስ እየነጠለ ነውም ተብለዋል። አሁንም ቢሆን የሚቆጣጠራቸውን ቦታዎች ከማስፋት እንደማይመለስም አስታውቋል። እስራኤል ዛሬም ቢሆን ሰማንያ የሚሆኑ ፍልስጤማውያንን በጋዛ ለግድያ መዳረጓን አልጀዚራ ዘግቦታል። እስራኤል ዋነኛ ዓላማዋ ሐማስ ከስፍራው እስከ ወዲያኛው እንዲጠፋ መሆኑም ተነግሯል። ሀገሪቱ በአንድ በኩል በኳታር ዶሃ ተደራዳሪዎቿን በመላክ ለሰላማዊ መፍትሄ ትቀመጣለች ባል በሌላ በኩል ደግሞ በጋዛ በዌስት ባንክ፣ በካን ዩኒስ መስፋፋቷን እንደቀጠለች ነው እየተነገረ የሚገኘው። በረሃብ ውስጥ ናቸው ለተባሉ የጋዛ ነዋሪዎች ምግብና ሰብዓዊ ድጋፍ እንዲደርስ እስራኤል መንገዱን ክፍት ብታደርግም በቂ ሕይወት አድን እህል እየገባ አይደለም ሲል የዘገበው አልጀዚራ ነው። የሩሲያ ጦር ከግጭት ነፃ የሆነ የደህንነት ቀጠናን በራሷና በዩክሬን መካከል እያቋቋመች መሆኑን የሩሲያው ፕሬዝዳንት ቭላዲሚር ፑቲን ተናገሩ። ቭላዲሚር ፑቲን የደህንነት ቀጠና እንዲቋቋም ትዕዛዝ መስጠታቸውን በትላንትናው ዕለት በሰጡት መግለጫ የተናገሩ ሲሆን ወታደሮቻችን የዩክሬን ጥቃት የምትከፍትባቸውን ቦታዎች ከስጋት ነፃ ለማድረግ እየተሰራ እንደሆነ አስታውቋል። ይሁን እንጂ የደህንነት ቀጠናው ምን ያህል ቦታ እንደሚሸፍንና በየትኛው አካባቢ እንደሚቋቋም ይፋ የሆነ ነገር እንደሌለም ተገልጿል። ይህ የሩሲያ ተግባር ይህንን ጦርነት ሊያስቀጥል ይችላል የተባለ ሲሆን የሚደረገውን የሰላም ጥረት የሚያደናቅፍ እንደሆነ ሰምተዋል። የዩክሬን የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት ሄሮ ታይኬሂ የተግባር አግባብ እንዳልሆነ የገለጹ ሲሆን ሩሲያ የሰላም ስምምነትን ለማድረግ ፍላጎት እንደሌላት የሚያሳይ ነው ሲሉ መናገራቸውን ሲኤንኤን ዘግቧል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎችን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።